ሰላም ቻናል የተከታታዮች በባለፈው ቪዲዮ በሁለት ወራት ውስጥ 14 ኪሎ የሰውነት ክብደት ለመቀነስ ያስቻለኝና አመጋገቤን በተመለከተ ስለ ቁርሴ መረጃ አጋርቻችሁ ነበር። ዛሬ ደግሞ ምሳሄ ምን እንደሚመስል ላሳያችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አበረታቱ። ባለፈው እንደገለጽኩት እመገብ የነበረው በቀን ሁለቴ ሲሆን ቁርሴን ሶስት ሰዓት ምሳሄን ደግሞ አስር ሰዓት ላይ ነበር። ምሳሄ የራትም ጭምር ነበር ማለት ነው። እናም ምሳዬ አትክልቶች ብቻ የተካተቱበት ሲሆን የበሰለ ካሮት፣ የበሰለ ቀይ ስርና የበሰለ ጥቅል ጎመን ናቸው። እነዚህም በየቀኑ ለሁለት ወራት የተመገብኩ ሲሆን ጥቅል ጎመኑን በበሰለ የአበሻ ጎመን እቀያይር ነበር። ይህ ደግሞ በመጠኑም ቢሆን እንዳይሰለቸኝ ረድቶኛል። ሻይ በሹገር ፍሪም እጠጣለሁ። እናም ወዳጆች የሰውነት ክብደትም በአመጋገብ ለውጥ ብቻ መቀነስ እንደሚቻል የራሴ ልምድ አጋርቻችኋለሁ። በትዕግሥት በቁርጠኝነትና በፍቅር ታጅቦ የማይቻል ነገር የለምና፣ ሞክሩት። ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አበረታቱ።